ግን ለምንድን ነው ማለት ነው ሀይሚ ፕራንክ ብሩክን ስታደርገው የሚገንባት? ማለት ነው እና በዚህ በዚህኛ አልክ ብሩክ ያኮርፋል ብዬ አላሰብኩም ነበረ ማለት ነው። ዛሬ በሰላም ነበረ ቪዲዮ ይመጣሉ ብዬ ነበረ ያሰብኩት። በእርግጥ ነገሩ ያናድዳል ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። የኔ ምርጦች፣ የኔ ፎንቃዎች፣ የኔ ወለላዎች፣ የኔ ምልበላችሁ፣ የኔ እንትኖች ትለያላችሁ እናንተ ማለት ነው እና ያው እንደተለመደው ታውቃላችሁ ሀይሚሻ ከሐዋሳ መልስ ብሩክን ከፍፄ ጋር ያዋጣኛል ብላ ተመካክራ ከፍፄ ጋር ፕራንክ ልታደርግ ወስናለች። ማለት ፍፄ ላጀምረው አጨርዘዋለ ፍፄ የሚያዋጣሽ መስሎሽ? አይ የሚያዋጣሽ ቡቡዬ ነበረ በናፍቆት ስትመጪ ቅፍ እንኳ ሳያረክሽ። አይ ሀይሚሻ አይ፣ ግን እውነት ግን እኮ ነን ለመናገር በርግል ጀስት እናንተ ሁለታችሁ ፕራንክ የምትደራረጉ ሰዎች ስለሆናችሁ መረዳት ነበረበት ቡቡ ማለት ነው። ግን ለምን እንደሆነ አላውቅም፣ አንቺ ፕራንክ ስታደርጊ በጣም በጣም በጣም በጣም ነገሮች ሰፍቶ የሚታይሽ ማለት ነው። ለምሳሌ ጀስት አሁን እሱ ቢያደርገው ኖሮ ቀለል አርግተሽ ቀለል አርግተ ቀለል አርግተሽ እዩ ምናምን ምናምን ብሎ ነበር የሚያስበው ማለት ነው። አርግቶሽ ያውቃል። ኢቨን ባለፈው እንኳን እንደዛ ቤተሰቦቹ ጋር እንኳን ፕራንክ ሲያደርግሽ አንቺ ጀስት ወዲያውም ሶሪ ያደረግሽለት ማለት ነው። ግን ያናደደው በእርግጥ አንቺ አዋሳ ሆነሽ ከአዋሳ ስትመጪ አንድ በቃ እውነት ነው የመሰሉ በ በማይታሰብ ሁኔታ እንደዚህ ትክክለኛ ነገር የተፈጠረ ነው የመሰሉ ማለት ነው ያ ነገር አናዶታል ሁለት ደግሞ በዚህን ያህል ልክ ደግሞ ብሩኬ ደግሞ በቃ ማኩረፍ ማለት ደግሞ በጣም ከባድ ነው አይደለ እስከ ትናንት ድረስ ወይኔ እናንተ አረ ብሩኬ ሀይሚ ይብስ አደለ እንዴ እርግርግ እርግርግ ሲናደድ ወሮ ወሮ ወሮ ተዛለቅናታ አለ ያገሬው። እን ሃይሚ እኮ ማለት ዝም የሚል ሰው፣ ለእዛ በጣም ከባድ ነው። ሃይሚ እኮ የሆነ ነገር ተናግራ ምናምን አውጥታ በቃ እንዲ እንዲ እንዲ ብላ ምናምን አብራርታ ትናገራለች ማለት ነው። ግን ብሩክ በስመ አብ በቃ በጣም ነው የተናደደው። በጣም በጣም በጣም በጣም ከባድ ነው ባይዘው እንደዚያ ዓይነት ሰዎች ምን እንደሆኑ ታውቃላችሁ ማለት ነው። እንደዚህ አይነት ሰዎች አሁን ብሩክ እልህኛ እልህ አሁን ያለበት ማለት በቃ አሁን ነገር እያጠነጠነላሉ በቃ በቃ ለምን እንዴት በቃ ብሎ ያን እያሰ እንደዚህ አይነት ሰዎች ምንድን ነው ትውት ስም ከዛ ራሳቸው ነገሩ ሲበርድላቸው ራሳቸው ይደውሉላቸዋል። ማለት በቃ እንደዚህ አይነት ባህኒን ያለባቸው ማለት ነው። እና በቃ በጣም በጣም ከምላ ኢቭን በግድ ነው ራሱ ከቤት ተወጥቶ ራሱ የመጣው ብሩክ አንደኛ ሁለተኛ አለ አይደለ? በጣም ነው አናደደችው። የሆነ አረሳውን በውስጡ በቃ ፊቱ ላይ ያለው ሪያክት በጣም የሚገርመው ማለት በጣም ከመናደዱ የተነሳ በቃ ለንቦጩን ጥሎታል። በቃ እኔ ደግሞ ዛሬ ሀይሚ እርጋታው አሳዘነኝ አንጀቴን በላች እና ፍፄ ደግሞ የኔ ሆደ ቡቡ ማለት ነው። የኔ ጌታ እንዴት እንዴት አንጀቴን እንደበላከኝ እንዴት በቃ ምን ይበል ወሪው አይችልበት ምኑን አይችልበት። ዝም ብሎ ቁልፉን ብቻ እንትኑን ልብስ ይጉረጉራል ማለት ነው። ይሄ የለበሰው ነ ጃኬት እንደ ነገረኛ ሲል ስም ምን ይናገር። ወይኔ ፍጼ ፍጼ፣ ወይኔ የፍጼ ጭንቀት። ሁለተኛ አይለ ሀይሚ ጋር ተመካከት። ብሩክም ፕራንክ አደርጋለሁ ብትል ፍጼ የሚያዋጣ ብሩኬ ነው። እነሱ ይቻቻላሉ። እኔ እውነት አንተ ነህ ያሳዘንከኝ ከነሱ የበለጠ ማለት ነው። በቃ ዝም በቃ እሷ ታወራለች እሱ እንትን እንዲላል ይሟገታል በቃ። በእርግጥ ያናድዳል ነገሩ። አናድድም አላልኩም፣ ጀስት ግን በቃ ከተናደዳችሁ ድረስ በጣም ይቅርታ ብላው በቃ እግሯ ላይ እግሩ ላይ በቃ ወደ ልትወድቅ ስትል የመለሳት ማለት ነው። እግሯ ላይ ወድ እስክ ወድቅ ወድቆ ወድቃ እስክትንስት በቃ ተነሽ፣ እንደዚህን ነገር አልፈልግም ምናምን ስለት ስ አንቺ በቃ ያን እናድዳል፣ ግን በቃ እንደዛ አባብላክ፣ ያንን ሁሉ የፍቅር ቃል እንደ ጻን፣ በቃ ከረሜላ መግዛት ነው የቀራት። ምን ይሁን ያን የኢትዮጵያ አዲስ አበባ የሆነ ቤተሰቦቻችን ወይ ገጠር ገበያ ምናምን ሲሄዱ፣ ልጅ ሺ ብስኩት ከዚች ልመጣለሽ፣ ማባቢ የት ልውሰድሽ ምን ላድርግልህ፣ የእኔን ናት አንጀቴን የሚበላችን ማለት ምን ላድርግልህ፣ የት ልውሰድክ፣ እንደ ህፃን በቃ ምን በቃ ምንም ማድረግ አይችልም ማለት ነው። ቃል የት ልውሰድክ ለምን አለ እኔ እንጃ። የእውነት አንጀቴን በላችን ማለት ነው እና በቃ ሀይሚሻ ፕራንክ በጣም ይገንባታል። በጣም በጣም እንደት የተረዳሁት ከሆነ ኖርማል ነው። ጀስት በቃ መጣች፣ ሀይሚ ችግር ደርሶባታል አለ በቃ እሱ እኮ እንደዚህ እንደ በቃ አንተ በጥፎ መደሰልሻለሁ በቃ እንተ ያያል ምናምን አለ ማለት ነው። እና አሁን እልህ ይዞታል። በቃ ሀይሚ ተዘጋጅ፣ አሁን ብሩክ ሲያስደነግጥሽ ከባዱ ማለት ነው። እና ለዛውም አንተ እኮ በጣም ብዙ ፕራንክ አድርግ ተካታል። እሷ ለዛውም በጣም ትንሽ ነው ያደረገች። ብሩኬ ይሄን ይያል፣ ይሄን ያል እንትን ትላል ምናምን ብዬ ነበር ና በጣም ነው ያነደችው። ደግሞ ለሁለትም ተመካክሮ ስላደረጉት እንትን ስቲል እንትን ብሏል ብዬ አስባለሁ። ግን ነገ በደና ይመጣል ብዬ አስባለሁ። ለምን ቪዲዮ የመጀው የተጫነውን ቪዲዮ ያ ያል፣ በቃ ያለውን ነገር ይረዳል ብዬ አስባለሁ። እና ቡቡዬ ይቅርታ ተቀበል ኦኬ።